መካከለኛው ምስራቅ ብዙ ክስተቶችን ብቻ ሳይሆን ታሪክን በአንድ ጊዜ ተመልክቷል። ትራምፕ በእስራኤል ምድር መወደስ ቀርቦላቸዋል። የአሜሪካው ፕሬዚዳንት የታጋቾቹ መለቀቅን ተከትሎ የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ ይመስገን በማለት እስራኤሎቹን አስጨብጭበዋል በምክር ቤታቸው ፊት ይሁንና እዛው ንግግራቸው ላይ ሰላምን በመሳሪያችን አምጥተናል ብለው የአብርሃምን አምላክ ረስተውታል። አንድ ሰዓት የረዘመውና በእስራኤል ፓርላማ ክኔሴት የቀረበው የትራምፕ ንግግር መነጋገሪያ ሆኗል። ንግግራቸውን ያቋረጠው አይሁዳዊ ደግሞ ብዙዎችን አስገርሟል። በእስራኤል ምክር ቤት ሊያውም በትራምፕ ፊት ይህ አይሁዳዊ ለፍልስጤም ዕውቅና ስጡ የሚል ወረቀት ይዞ በካሜራ ፊት መታየቱ ለፍልስጤም የፍትህ ልብ ያላቸው አይሁዶች መኖራቸውን አመላክቷል። ይህ ሰው ለመሆኑ ማን ነው? እንደምን ይህንን ሊያደርገው ስቻለ እንመለከተዋለን። በሐማስ እጅ የነበሩ ታጋቾች ሙሉ ለሙሉ ወደ እስራኤል ገብተው ከቤተሰቦቻቸው ጋር ተቃቅፈዋል። በእስራኤል እስር ቤቶች የነበሩ ፍልስጤማውያንም እየተፈቱ ነው። ከአነጋጋሪው ኦፌር እስር ቤት የሚለቀቁ ቤተሰቦቻቸውን ለማግኘት የተጠጉ ፍልስጤሞች ግን በድሮን የተበተነላቸው ወረቀት መነጋገሪያ ሆኗል። አይሁዶች በጤንነት ቢለቀቁም ፍልስጤማውያን እስረኞች ግን በሕመምና በደብደባ ጎብጠው ታይተዋል ይላል የቢቢሲ ዘገባ። ከዚሁ ከጋዛ ሰላም ሳንወጣ፣ ግብፅ ዶናልድ ትራምፕን፣ የብሪታንያውን ሰር ኬር ስታርመርን፣ የፈረንሳዩን ኢማኑኤል ማክሮንና የቱርኩን ሬሴፕ ጣይብ ኤርዶዋንን በማስተናገድ ላይ ትገኛለች። ታዲያ ጉባኤውን እንዲጠብቅ በቀይ ባህሯ ከተማ የተገጠመው የጦር መሳሪያ የሩሲያ መሆኑ አስገራሚ ሆኗል። በየዓመቱ ከ1.3 ቢሊዮን ዶላር በላይ ወታደራዊ እርዳታ ከዋሽንግተን የምታፍሰው ካይሮ ለወሳኝ ጥበቃ የመረጠችው የዋሽንግተንን ሳይሆን የሞስኮን መሳሪያ መሆኑ ግርምትን ፈጥሯል። መሳሪያው ምን ዓይነት ነው? እንዴትስ ያለ አቅም አለው? እንመለከተዋለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተኣማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ክኔሴቱ በትራምፕ ውዳሴ ደምቋል። የእስራኤል ምክር ቤት እንግዳውን ዶናልድ ትራምፕን በልዩ ሁኔታ አስተናግዷል። ትራምፕ የሰላም ፕሬዚዳንት የሚል ጽሑፍ ያለበት ኮፍያ ያደረጉ ታዳሚዎች አዳራሹን ሞልተውት ታይተዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁም በፓርላማው የተቃዋሚዎች መሪ የሆኑት ላይር ላፒድም በእኩል ድምፅ ትራምፕን በልዩ ሁኔታ ሞግሰዋቸዋል። ዋይት ሀውስ ከገቡ ፕሬዚዳንቶች እንዳንተ የረዳን የለም ታላቁ የእስራኤል ወዳጅ ነህ ብለዋቸዋል ኔታንያሁ ለዶናልድ ትራምፕ ሌሎች ፊታቸውን ሲያዞሩ አንተ ከእኛ ጋር ነበር ካሉ ብዙ ነገሮች የተለዋወጡት አንተ ዋይት ሀውስ ስትገባ ነው ብለውም አሞካሽተዋቸዋል ማንም ከእኛ በላይ ሰላም አይፈልግም ያሉት የእስራኤሉ ጠቅላይ ሚኒስትር ጠላቶቻችን ጥንካሬያችንን በሚገባ አውቀውታል ብለዋል ለሁሉም ነገር ጊዜ አለው። ያለፉት ሁለት ዓመታት የጦርነት ነበሩ፣ ቀጣዮቹ ዓመታት ደግሞ የሰላም ይሆናሉ ብለን ተስፋ እናደርጋለን አሉ ኔታንያሁ። ኔታንያሁ ጠላቶቻችንን አሸንፈናል፣ ሲንዋር የለም፣ ናስራላህ የለም በማለት ከሐማስ እስከ ሂዝቦላህ የገደሏቸውን መሪዎችንም ጠቃቅሰዋል። ሐማስ ደግሞ ድል ያደረግነው እኛ ነን። ይላል ጠላቶቻችን፣ በጉልበት ማድረግ ያልቻሉትን በድርድርና ተማጽኖ አድርገንላቸዋል። እኛ የያዝናቸውን ስንፈታ እነርሱም ያሰሩብንን ለመፍታት ተገደዋል ብሏል የፍልስጤሙ ሐማስ። ዶናልድ ትራምፕ ደግሞ ከጠቅላይ ሚኒስትር ኔታንያሁና ከተቃዋሚው መሪ የአይር ላፒድ ቀጥሎ ንግግራቸውን ሲያቀርቡ እንዲህ አሉ፦ የአብርሃም አምላክ የይስሐቅ አምላክ የያይቆብ አምላክ ይህንን ሁሉ ስላደረገ የተመሰገነ ይሁን በማለት አዳራሹን በአንድ እግሩ አቁመውታል። ኔታንያሁ ለመደራደር ቀላል ሰው አይደለም፣ ግን ትልቅነቱ እርሱ ይመስለኛል አሉ። ቢቢ እየደወለ ይህንን መሳሪያ ስጠኝ ይለኛል። አንዳንዶቹ እንዳሉ እንኳን አላውቅም፣ ሰምቻቸውም አላውቅም። እኛም እንሰጣለን፣ እነርሱም ጥሩ አድርገው ይጠቀሙበታል በማለት ትራምፕ ለእስራኤል ስለሚያቀርቡት መሳሪያና ስለ እስራኤል ተናግረዋል። ይሁንና የአብርሃም አምላክ ባለአንደበታቸው ጦር መሳሪያዎቻችን ጦርነቱን አሸንፈውልናል፣ ሰላምን አምጥተውልናል ብለዋል። ከእስራኤል ጋር ያላቸውን ወዳጅነት በተመለከተም እስራኤል ከተመሠረተችበት ጊዜ አንስቶ በበርካታ ውጣ ወረዶች አልፋለች፣ ድልም ሽንፈትንም ክብርንም መሰበርንም አስተናግዳለች። አሜሪካና እስራኤልም ብዙ ነገሮችን በጋራ አድርገዋል። ኢንዱስትሪዎችን በጋራ አቋቁመዋል። አዳዲስ ፈጠራዎችን በጋራ ፈጥረዋል። ክፋትን በጋራ ታግለዋል። ጦርነቶችንም በጋራ አውጀዋል። አሁን ደግሞ ከምንም በላይ ሰላምንም በጋራ አምጥተውታል። ይህ ሳምንት ማንም የሚጠብቀው ባይሆንም ታጋቾቹ ተመልሰዋል። ማንም የማያስበውን ነገር አድርገናል አሉ። እኔ እስራኤልን እወዳታለሁ እስከ መጨረሻው፣ ሲሉም ዶናልድ ትራምፕ ለእስራኤላውያን ያላቸውን ስሜት በምክር ቤታቸው ፊት ለፊት ተናግረዋል። ሌላም አንድ አነጋጋሪ ነገር ተናግረዋል። ዶናልድ ትራምፕ የመካከለኛው ምስራቅ ሀገራት በተለይም ኢራንን ለመሰሉት መሸንቆጫ የሚመስል ንግግር ተናግረዋል። የመካከለኛው ምስራቅ ሀገራት በአሁኑ ሰዓት የሚያስፈልጋቸው ትምህርት ቤት እና መድኃኒት ነው በትምህርት ቤት በመድኃኒት በኢንዱስትሪና በአርቴፊሻል ኢንቴልጀንስ ላይ ብዙ ኢንቨስት ቢያደርጉ ይሻላል። ኢራን በመካከለኛው ምስራቅ ብዙ ሞቶችን ወልዳለች። አሁንም ግን ለትብብር በሩ ክፍት ነው ብለዋል ቴራንን በተመለከተ ንግግራቸውን ሲያቀርቡ። ይህ ንግግራቸው ግን ለኔቶ ሀገራት ከሚናገሩት ጋር አራምባና ቆቦ ሆኖባቸዋል። የኔቶ ሀገራትን የአመታዊ ምርታችሁን ጂዲፒያችሁን አምስት በመቶ ለጦር መሳሪያ አውሉ ይሏቸዋል። እዚህ ጋር ወደ መካከለኛው ምስራቅ ፊታቸውን ሲያዞሩ ግን እነዚህ ሀገራት ተጠናክረው እስራኤልን እንዳይወጉባቸው በማሰብ ይመስላል። እናንተ መድኃኒትና ትምህርት ቤት ገንቡ ይሏቸዋል። ይሁንና አንድ ሰዓት የፈጀው ንግግራቸው ፍሰቱን ጠብቆ የተከናወነ አልነበረም። ንግግራቸውን ያቋረጠ አስገራሚ ክስተትም ተፈጥሯል። ትራምፕ እየተናገሩ መገናኛ ብዙሃን አንድ ድምፅ ያሰማሉ። ትራምፕ ንግግራቸው በመገናኛ ብዙሃን ሲሰማ አንድ የሚረብሽ ድምፅ ተከሰተ። ወዲያውኑም አንድ የምክር ቤት አባል በጉልበት ተጎትቶ ሲወጣ ታየ። ንግግራቸውን ያቋረጠው ኦፈር ካሲፍ ይባላል። ሐዳሽ የተባለውን ፓርቲ የወከለ አክራሪ የግራ ፖለቲከኛ ነው። በወረቀት ጽፎ ለፍልስጤም እውቅና ስጧት፣ ሪኮግናይዝ ፓለስታን የተሰኘውን ጽሑፍ ይዞ ነው ንግግራቸውን ያቋረጠው ኦፈር ካሲፍ እንደ ኔታንያሁ ሁሉ አይሁድ ቢሆንም የፍልስጤሞች መገፋት ግን የሚያንገበግበው ሰው ነው። አክራሪው የግራ ፖለቲከኛ እንደ አውሮፓውያን አቆጣጠር እስከ 1987 ድረስ ወታደር ሆኖ ሀገሩን በውትድርና ሙያ ያገለገለ ነው። አገልግሎቱን ሲጨርስ ታዲያ ኢየሩሳሌም በሚገኘው ሄብሪው ዩኒቨርሲቲ የፊሎዞፊ ትምህርት ተምሯል። ወደ ለንደን ስኩል ኦፍ ኢኮኖሚክስ በማቅናትም ፒኤችዲውን ወይም ሶስተኛ ዲግሪውን በፖለቲካ ፍልስፍና አግኝቷል። የፒኤችዲ መመረቂያውንም በማርክሲያዊ ፍልስፍና ላይ መሰረት አድርጎ ሰርቷል። በቴል አቪቭ ዩኒቨርሲቲ ፖለቲካል ሳይንስም ያስተምራል። ካሲፍ የግራ ፖለቲካ ተከታይ ስለሆነ ጭቁኖችን ነጻ ስለማውጣት ሁልጊዜም ያስባል። 2021 ማለትም ከአራት ዓመታት በፊት የእስራኤል ሰፈራዎችን በመቋቋም የእስራኤል ሰፈራዎችን በማውገዝ ከአንዳንድ አይሁዶች ጋር ሰልፍ እስከ መውጣት ደርሷል። በሼክ ጃራህና በምስራቅ ኢየሩሳሌም አይሁዶች እየተስፋፉ ነውና ይህንን እቃወማለሁ ብሎ በፖሊስ እስከ መንገላታት እስከ መጎሸምም ደርሷል። ጸረ ጽዮናዊ አቋም እንዳለውም ይነገራል። እኔ ይህንን ጽዮናዊ የሚባለውን አስተሳሰብ አልወደውም ይላል። ከሐሬትስ ጋዜጣ ጋር በነበረው ቆይታ ዛዮኒዝም ወይም ጽዮናዊነት እንደ ንድፈ ሐሳብም እንደ ትግበራም በጣም አደገኛ ነው እጅግ ዘረኛ የሚባል ርዕዮተ ዓለም ነው። ደግሞም እኮ የአይሁድ የበላይነትን እናምጣ የሚል ነው በማለት እንደሚነቅፈው በአደባባይ ይገልጻል። በጋዛ ያለውን ጦርነትን በተመለከተ አሁን በሥልጣን ላይ ያለው የእስራኤል መንግሥት የፋሽስት መንግሥት ነው፣ በፍልስጤማውያን ላይም የዘር ማጽዳት እያከናወነ ነው በማለት ክስተቱን ይገልጸዋል። ከዚሁ ጉዳይ ሳንወጣ ሐማስ ትራምፕን አደራ ብሏቸዋል። እስራኤል ይህንን የሰላም ስምምነት ልትጥስ ትችላለች፣ እናም በሚገባ ሊከታተሏት ይገባል ይላል ሐማስ። የሐማስ ቃል አቀባይ የሆኑት ሐዚም ቀሲም ናቸው ለአጃንስ ፍራንስ ፕሬስ ይህንን የተናገሩት። እስራኤል እንዲህ አይነት ታሪክ አላትና በጋዛ የሚገኘው ሕዝባችን ላይ ዳግም እንዳትተኩስ ዶናልድ ትራምፕ ወሳኝ ሚናቸውን መወጣት አለባቸው ብለዋል ቃል አቀባዩ። በሌላ በኩል ፍልስጤማውያንም እንዳይሁዶቹ እየተፈቱ ይገኛሉ። በሺዎች የሚቆጠሩት ፍልስጤማውያን አሁን መፈታት ጀምረው በራማላህ በአውቶቡስ ተጉዘው እየታዩ ይገኛሉ። የቢቢሲዋ ባርባራ ፕሌታሸር ደግሞ ይህንን ትላለች። ደስታ ፈንጠዝያ በፍልስጤማውያኑ ላይ አስተውያለሁ። ይህ በፍጥነት እየሆነ ያለ ነገር ነው። እንደዚህ ይፈጥናል ብሎ ማንም አላሰበም። ነገር ግን ፍልስጤማውያኑ ከእስር ቤት ሲወጡ ሁሉም አካላቸው ጠንክሮ አይደለም። አንዳንዶቹ በእስር ቤት ውስጥ በደረሰባቸው ድብደባ አካላቸው ተጎድቷል። መራመድ የማይችሉ ለመራመድ የሌሎችን ሰዎች እርዳታ የሚጠብቁም አሉ፣ በማለት አይሁዳውያን በሰላም ተለቀው ፍልስጤማውያን ደግሞ እንዲህ መሆናቸውን የሚያሳይ የነገሩን ተቃርኖ ነው ጋዜጠኛዋ ጽፋለች። አነጋጋሪው ኦፈር እስር ቤት ውስጥ የነበሩት እነዚህ ፍልስጤማውያንን ለመቀበል ወደ ስፍራው ያመሩ ፍልስጤሞች አንዳች የደስታ ነገር እንዳይታይባቸው ከእስራኤል ጦር ተከልክለዋል። መፈንጠዝ ወይም ደግሞ አላስፈላጊ የሆነ ስብሰባ ማድረግ አትችሉም ተብሏል። ከእስር ቤቱ ቅጥረ ግቢ ራቅ ብለው እንዲቆሙም በድሮን ጭምር ወረቀት ተበትኖ ተነግሯቸዋል። በሌላ በኩል በሻርም ኤልሼክ መሪዎች እየተሰባሰቡ የጋዛውን የሰላም ስምምነት የመጨረሻ ምዕራፍ ለማወጅ እየተጠባበቁ ይገኛሉ። ዶናልድ ትራምፕም ከእስራኤል 270 ማይል ወይም 430 ኪሎ ሜትር ያህል ወደ ደቡባዊ አቅጣጫ ሲጓዙ በርካታ መሪዎች በግብፅ ጠብቀዋቸዋል። የፈረንሳዩ ፕሬዝደንት ኢማኑኤል ማክሮን፣ የብሪታንያው ጠቅላይ ሚኒስትር ኪር ስታርመር፣ የቱርኩ ፕሬዝደንት ረሲፕ ጣይብ ኤርዶዋን ደግሞ ከመሪዎቹ መሃል ይጠቀሳሉ። የግብፁ ፕሬዝደንት አብዱልፈታህ አልሲሲም የጉባኤው አስተናጋጅ ናቸው። ታዲያ ግብፅ ይህንን ጉባኤ ለማስተናገድ ሽር ጉድ ስትል አንድ ወሳኝ የሩሲያ የጦር መሣሪያ በሻርማልሼክ አካባቢ መጥመዷን ኒው አረብ ዘግቧል። እንደ ኒው አረብ ዘገባ ቡክ ኤምቱኢ የተባለውን የጦር መሳሪያ ነው ሀገረ ግብፅ የተከለችው። ይህ የአየር መከላከያ ስርዓት ሩሲያ ሰራሽ ሲሆን እጅግ ጥራት ካላቸው የአየር መከላከያዎች መካከል የሚጠቀስ ነው። ግብፅም አሉኝ ከምትላቸው የጦር መሳሪያዎች መካከል አንደኛው ነው። ቡክ ኤምቱኢ በልዩ ሁኔታ ወደ ሻርማልሼክ እንዲገባ የተደረገው በግብፅ አየር ኃይል ባልደረቦች እንደሆነም ተሰምቷል። የግብፅ አየር ኃይል ባልደረቦች ይህንን የጦር መሳሪያ ሲያንቀሳቅሱ እንደነበር ተሰምቷል። አንዳች ነገር ሸፋፍ ነው በአስፓልት እየነዱ ወደ ሻርማል ሼክ መገስገሳቸውን የተለያዩ መገናኛ ብዙሃንና ማህበራዊ ሚዲያ ላይ እየተስተዋሉ ያሉ ምስሎች እያሳበቁ ይገኛሉ። ይህ በተሽከርካሪ ላይ የሚገጠምና ከአንድ ቦታ አንድ ቦታ እንደ ልብ መንቀሳቀስ የሚችለው የአየር መከላከያ ሥርዓት ድሮኖችን፣ ሚሳይሎችንና ሌሎች በአየር ላይ የሚበሩ ሄሊኮፕተርን የመሰሉ የተለያዩ ከጠላት የሚመጡ መሳሪያዎችን ወይም ደግሞ ተሽከርካሪዎችን ለማውደም አቅም እንዳለው ይታወቃል። የጦር መሳሪያው 45 ኪሎ ሜትር ወይም 28 ማይል የሚሸፍን ሲሆን 25 ኪሎ ሜትር ድረስ ከፍ ብሎ የሚበር አንዳች ነገር መምታት እንደሚችል ይነገራል። በቀይ ባሕሯ ሻርማልሼክ የሚደረገው ስብሰባ በልዩ ሁኔታ መጠበቅ እንዳለበት ግብፅ አምናለች። ተዋጊ ቢዩክ ኤምቱኢ የጦር መሳሪያ ተዋጊ ጀቶችን ጨምሮ ክሩዝ ሚሳይሎችን፣ ድሮኖችን፣ ሄሊኮፕተሮችን የሚመክት ስለሆነ ከምንም በላይ ደግሞ በቀላሉ የማይጠለፍ ወይም ጃም የማይደረግ መሆኑ ግብፅ ይህንን መሳሪያ እንድትጠቀመው ምክንያት ሆኗል ነው የተባለው። ቀይ ባህር አካባቢ ከሁቲዎች በሚመጡ ሚሳይሎችና ድሮኖች ምን ያህል ሲጨነቅ እንደነበር የምታውቀው ካይሮ ይህንን ልዩ የጦር መሳሪያ ወደ አካባቢው አንቀሳቅሰዋለች። ለበርካታ ዓመታት የተጠቀመችበትንና ጠንቅቄ አቀዋለሁ የምትለውን መሳሪያ ወደ ስፍራው እንዲያቀና አድርገዋለች። ታዲያ በየዓመቱ ከአሜሪካ 1.3 ቢሊዮን ዶላር የሚያወጡ የጦር መሳሪያዎችን እንዲሁም ወታደራዊ ድጋፎችን የምታገኘው ካይሮ ለወሳኝ ጥበቃ ከዋሽንግተን ይልቅ የሞስኮን መሳሪያ መምረጧ ትልቅ ቅኔ ሆኖ ተመዝግቧል። የአሜሪካውን ፕሬዝዳንት ሳይቀር የምጠብቀው በዚህ ወሳኝ የጦር መሳሪያ ነው ማለት ለዋሽንግተንና ለፔንታገን የሚያስተላልፈው መልእክት ምን አይነት ነው በሚል እንዲታሰብም አድርጓል። ፒያሳ ኔትወርክን ስትከታተሉ ስለ ቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን